ሰላም ጤና ይስጥልን። ይህ የአዋጭ ዜና ነው። ከዜናዎቹ ጋር አንዱ ዓለም ጌታቸው ነኝ። አብራችሁን ቆዩ። አዋጭ ፋውንዴሽን እያከናወነ የሚገኘውን ተግባራት ይፋ አደረገ። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር በተሻለ መንገድ ማህበራዊ ኃላፊነቱን መወጣት ያስችለው ዘንድ በየዓመቱ ከሚያገኘው ትርፍ ላይ አምስት በመቶ የሚሆነውን አዋጭ ፋውንዴሽን በሚል ስያሜ በጎ አድራጎት ድርጅት በማቋቋም ከኢፌድሪ ሲቪል ሰርቪስ ድርጅቶች ባለሥልጣን ጥር 6 ቀን 2014 ዓ ም ፍቃድ አግኝቶ ወደ ሥራ የገባ መሆኑ ይታወቃል። ፋውንዴሽኑ ለማኅበራዊ ኢኮኖሚያዊ ችግሮች ተጋላጭ የሆኑ የህብረተሰብ ክፍሎች ማኅበራዊና ኢኮኖሚያዊ ጥቅሞችን በትምህርት፣ በጤናና በምግብ፣ በሥነ ልቦናና ማኅበራዊ ድጋፍ፣ በኑሮ ማሻሻያ፣ በአካባቢና ኃይል አጠቃቀም ድንገተኛና ሰብአዊ ድጋፍ ላይ ሰፋፊ ስራዎችን እየሰራ ይገኛል። በዚህም በኦሮሚያ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን በጫንጮ ከተማ የሚገኘውን የአዋጭ ፋውንዴሽን ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ሙሉ እድሳት፣ ተጨማሪ ግንባታ በማከናወን ለትምህርት አሰጣጡ የሚረዱ ግብዓቶችን በማሟላት እንዲሁም ቅጥር ሰራተኞችን በመቅጠር ከ243 በላይ ተማሪ ልጆችን ሙሉ የትምህርት ቁሳቁስና የምገባ ፕሮግራም በማዘጋጀት አነስተኛ ገቢ ያላቸውን የህብረተሰብ ክፍሎች እየደገፈ መሆኑን ገልጿል። እንዲሁም የፋውንዴሽኑ የኑሮ ማሻሻያ ፕሮግራም እቅድ መሰረት ሴቶችን ለማብቃትና በኢኮኖሚ ተጠቃሚ ለማድረግ በጫንጮ ከተማ 117 ሴቶችን በራስ አገዝ ቁጠባና ብድር በማደራጀት ስልጠናዎችን በመስጠት ቆጥበው ተበድረው ራሳቸውን የሚቀይሩበት ሁኔታ መመቻቸቱን ገልጸዋል። ፋውንዴሽኑ በአዲስ አበባ ከተማ አስተዳደር የካና አራዳ ክፍለ ከተሞች ውስጥ ሰፋፊ ስራዎችን እየሰራ መሆኑን የገለጸ ሲሆን ከዚህም ውስጥ አነስተኛ ገቢ ላላቸውና የጤና መድን ክፍያ ከፍለው መታከም ለማይችሉ የማህበረሰብ ክፍሎች የጤና መድን ክፍያ በመክፈል ሕክምና እንዲያገኙ ማድረጉን እንዲሁም ሴቶች በራስ አገዝ ቁጠባና ብድር በማደራጀት ራሳቸው እንዲቀየሩ ኑሯቸውን እንዲደጉሙና በከተማ ግብርና ውስጥ ንቁ ተሳትፎ እንዲኖራቸው እንዲሁም ለአቅመ ደካማ አረጋውያን እና ሴቶች የማዕድ ማጋራት ስራዎችን በሰፊው እየሰራ መሆኑን አሳውቋል። ውድ የአዋጭ አባላቶቻችንና የዜና ተከታታዮቻችን የዛሬው የዜና ፕሮግራማችን በዚሁ ተጠናቋል። ሰላም ቆዩ።